የኔን እድል የኔን ተስፋ የኔን ስኬት የነጠቁኝ ሰዎች የደረሽ ብሎ አልደወሉልኝ። ከፈጣሪ ላስታርቅሽና ወደ ፈጣሪሽ እንድትቀርቢ ነው የምፈልገው። እኔንም እኮ ይወደኛል አይወድሽም። ቢወድሽማ የአንቺን ደስታና ዓለም እንድታይ ረዳርሽ ነበረ። እኔ ቀለል ያለ ህይወትና ኑሮ እንዲኖረኝ ነው የምፈልገው። ይሄ ምንም የሚሉት ውሳኔ ነው። ይሄን ደግሞ ሊያደርጉልኝ የሚችሉ ብዙ ሴቶች አሉ። በጣም ጥሩ ሴቶኛ አግባኝ ልጆች ይኑረን ስላልኩ ነው። ይሄ ሁሉ ላት ለመኖሬ በቂ ምክንያት የሆነኝ ምንም ነገር የለኝማ። ሚሽኖ ምንድን ነው? በጥንቃቄና በተረጋጋ ሁኔታ የሚሰራ ነው። ቪዲዮንም በደንብ ይውሽ። አድራሻና ሰሙን ልክልሻሉ። ይህን አልብር እንዴት ነው ማስገባት የሚችል? ከባድ እኮ ነው። በዚህ አካውንት አስገባ፣ ከባንክ ወደ ባንክ። የምትገርም ካዲ ነች አይደለም? ቤቷን፣ ነጠላ ጫማዋን ሁሉ ወስድባታለ ይህንን ጩኸት በመቀማት ነው የምታድረኝ። በዚህ መንገድ ነው የምታድረኝ። በአንድ ሀሳብ ላይ ለወራት መጨቃጨቅ ስልችት ሆኖ ያለ ልጅ ሚስት መሆን ማለት ምን ማለት ነው? የበሰበሰ ዝናብ አይፈራም የሚባል የለ ለአንድ ስነ ሁሉም